ሰላም ጤና ይስጥልኝ፣ ዶክተር አለም ነኝ። የአይን ሸውራራነት ወይም ስትራቢስመስ በሁሉም የህብረተሰብ ክፍል በህፃናትም፣ በአዋቂዎችም፣ በወንድም በሴትም በሁሉም የሰው ልጆች ላይ የሚያጋጥም ችግር ነው። አስተውላችሁ ከሆነ በሀገራችንም ሆነ በዓለም ላይ ታዋቂ ሰዎችም ይሁን ማንኛውም ግለሰብ የአይን ሸውራራነት ችግር ሰለባ ሲሆኑ ይስተዋላል። የአይን ሸውራራነት ችግር ማለት ሁለቱ አይኖች በአንድ ጊዜ አንድ ነገር ላይ በትክክል ማየት ማተኮር የማይችሉበት ሁኔታ ሲፈጠር ማለት ነው። እንደሚታወቀው በተለምዶ ሁለቱም አይኖች ወደ አንድ አቅጣጫ ቀጥ ብሎ ይመለከታሉ። በዚህ አንጎላችን ወይም ብሬን አይኖቻችን የተመለከቱትን በመቀበል አንድ ወጥ የሆነ ምስል እንዲፈጠር ያደርጋል። ለምሳሌ ይህ የአይን ሸውራራነት ችግር ብሬን ወይም አንጎላችን ድርብ ምስል ወይም አንድን ነገር ደርቦ ምስል ለመፍጠር ለዲፕሎፒያ ለተባለ ችግር ሊያጋልጠው ይችላል። ይህ ዲፕሎፒያ የተባለ ችግር ሁለቱም አይኖች በአንድ ጊዜ አንድ ነገር በትክክል አተኩሮ መመልከት በማይችሉበት ጊዜ አንጎላችን ላይ የሚከሰት አንድን ነገር ድርብ አድርጎ የማየት ችግር ነው። የሚሆንበት ምክንያት አንጎል ከእያንዳንዱ አይን የተለያዩ ምስል ወይም ከአንዱ አይን አንድ ምስል ከሌላኛው አይን ደግሞ ሌላ ሁለተኛ ምስል ስለሚቀበል አንድን ነገር ድረባ አድርጎ ለማየት ለዲፕሎፒያ ለተባለ ችግር ያጋልጠዋል። ይህ ብቻ አይደለም፣ ይህ የአይን ሸውራራነት ችግር ሌሎች በጤና ላይ የሚያስከትላቸው የተለያዩ ተጽዕኖዎች አሉ። እነዚህን ተጽዕኖዎች ወደ በኋላ በዚህ ቪዲዮ በዝርዝር እንመለከታቸዋለን። በዋነኝነት ይህ ስትራቢስመስ ወይም የአይን መንሸዋረር በአራት አይነት ክፍሎች የሚከፈል ሲሆን የመጀመሪያው ወደ ውስጥ መንሸዋረር ኤሶትሮፒያ፣ ሁለተኛው ወደ ውጭ መንሸዋረር ኤክሶትሮፒያ፣ ሦስተኛው ወደ ላይ መንሸዋረር ሃይፐርትሮፒያ፣ የመጨረሻውና አራተኛው ወደ ታች መንሸዋረር ሃይፖትሮፒያ ተብሎ ይከፈላሉ። በዚህ ቪዲዮ የአይን ሸውራራነት ችግር በምን በምን ምክንያት ሊከሰት እንደሚችል እንመለከታለን። ከዚህ በተጨማሪ የአይን ሸውራራነት ከተከሰተ በኋላ ከእሱ ጋር ተያይዘው ሊከሰቱ የሚችሉ የጤና ችግሮችን እንመለከታለን። በመጨረሻም የአይን ሸውራራነት ሲከሰት ምን አይነት የሕክምና አማራጮች እንደሚሰጡና ቅድመ መከላከያ ሀሳቦችን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከአይን ሸውራራነት ጋር በተያያዘ ያሉትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ቪዲዮ ስንለቅ ወዲያኑ እንዲደርሶ የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የአይን ሸውራራነት ወይም ስትራቢስመስ የምንለው ሁለቱም አይኖች በአንድ ጊዜ አንድ ነገር ላይ በትክክል ማየት ማተኮር ያለመቻል ችግር ማለት ነው። ይህም ማለት አንዱ አይን በትክክል እየተመለከተ ሌላኛው አይን ወደ ግራ፣ ወደ ቀኝ፣ ወደ ላይ ወይም ወደ ታች ሲዞር ነው። ይህ የአይን ሸውራራነት ችግር ብዙ ጊዜ በልጆች ላይ የሚከሰት ቢሆንም በአዋቂዎችም ላይ ሊከሰት ይችላል። የሰው ልጅ ሁለቱም አይኖቹ የየራሳቸው ስድስት ስድስት ጡንቻዎች አሉት። እነዚህ የአይን ጡንቻዎች የአይንን እንቅስቃሴ የሚቆጣጠሩ ሲሆን ሁለቱም አይኖች በአንድ ላይ እንዲንቀሳቀሱና በአንድ ነገር ላይ እንዲያተክሩ የሚያስችሏቸው ጡንቻዎች ናቸው። ይህ የአይን ሸውራራነት ችግር የሚከሰተው እነዚህ የአይን እንቅስቃሴና ትኩረት እንዲያደርጉ የሚያደርጉ ጡንቻዎች በአግባቡ መስራት በማይችሉበት ጊዜ ነው። ከዚህ በተጨማሪ ሌሎች ለአይን መንሸዋረር የሚያጋልጡ የተለያዩ ምክንያቶች ያሉ ሲሆን ከዚህ በመቀጠል እንመለከታቸዋለን። የመጀመሪያው የነርቭ ስርዓት ችግር ነው። ይህ ማለት የአይን እንቅስቃሴ የሚቆጣጠሩ ነርቮች ላይ ችግር ሲኖር ይህ የአይን ሸውራራነት ችግር እንዲፈጠር ያደርጋል። ለምሳሌ እንደ ሴሬብራል ፓልሲ፣ ዳውን ሲንድሮም፣ ሃይድሮሲፋሊስ የመሳሰሉ የነርቭ ችግሮች የአይን ሸውራራነት የሚያስከትሉ ናቸው። እነዚህ ዋና ዋና የነርቭ ክፍሎች በአንጎልና በአይናችን መካከል የሚደረጉ መልእክቶችን የሚያስተላልፉ ናቸው። በዚህም ምክንያት እነዚህ ነርቮች በሚጎዱበት ሰዓት ሁለቱም አይኖች በአንድ ጊዜ ወደ አንድ አቅጣጫ እንዳይመለክቱ ምክንያት ይሆናሉ። ሁለተኛው ጄኔቲካል ኢሹ ነው። አንድ ሰው ከቤተሰብ ውስጥ የአይን ሸውራራነት ታሪክ ያለባቸው ከሆነ በዘር ውርርስ አማካኝነት የአይን ሸውራራነት ችግር ሊከሰትበት ይችላል። በዚህ አይነቱ ምክንያት የሚከሰት የአይን ሸውራራነት ችግር ብዙውን ጊዜ ከህፃንነት ጊዜ ጀምሮ የሚያጋጥም ሲሆን እስከ ጎልማሳነትም የእድሜ ደረጃ ድረስ አብሮ ሊቆይ ይችላል። ሶስተኛው የአይን ሸውራራነት የሚያስከትሉት የተለያዩ የጤና ችግሮች ናቸው። ለዚህ ለአይን ሸውራራነት ከሚያጋልጡ ከነዚህም ውስጥ የመጀመሪያው ስትሮክ፣ የአንጎል እጢዎች፣ ታይሮይድ እና ማይንንጃይተስ ወይም የማጅራት ገትር የመሳሰሉ የጤና ችግሮች በአዋቂዎች ላይ ድንገተኛ የአይን ሸውራራነት ያስከትላሉ። አራተኛው የአይን ሸውራራነት የሚያስከትለው ቅድም በዚህ ቪዲዮ እንደገለጽ ነው የአይን ጡንቻዎች አለመመጣጠን ወይም አለመቀናጀት ነው። በሁለቱ አይኖች ውስጥ ያሉት ጡንቻዎች ስራቸውን በአግባቡ መቆጣጠር አለመቻል አንዱ አይን ከሌላው በተለየ አቅጣጫ እንዲዞር ሊያደርጉ ይችላሉ። እነዚህ ጡንቻዎች በአንዱ አይን ስድስት በአንዱ አይን ስድስት ከመሆናቸው አንጻር ከነሱ ውስጥ የተወሰኑት በሚጎዳበት ጊዜ የአንዱ አይን ከአንዱ አይን የጡንቻዎች አለመመጣጠን ያስከትላል። በዚህም ምክንያት አንዱ አይን ሌላ ደግሞም አንዱ አይን ሌላ ነገር እያየ ለአይን ሸውራራነት ተጋላጭነታቸው ያሰፋል። አምስተኛው ለአይን ሸውራራነት የሚያጋልጠው መንሴ ያልታረመ የእይታ ችግር ነው። ይህ ማለት አንድ ሰው የአይን ህመም አጋጥሞት የእይታ ችግር ተፈጥሮበት መፍትሔ ሳያገኝ ከቀረ ይህ ችግር የአይን ሸውራራነት እንዲፈጠር ምክንያት ሊሆን ይችላል። ለምሳሌ ከእነዚህ የአይን ህመሞች ውስጥ የሩቅ የማየት ችግር ወይም ሃይፐሮፒያ የሚባለው ነው። ይህ የሩቅ የማየት ችግር ወይም ሃይፐሮፒያ አንድ ሰው የቅርብ ነገሮችን በግልጽ ለማየት እንዲቸገር የሚያደርግ ነው። አንድ ሰው ያልታረመ ወይም መፍትሄ ያላገኘ የሩቅ የማየት ችግር ሲኖርበት የቅርብ ነገሮችን በግልጽ ለማየት አይኖቹ ያለማቋረጥ ከፍተኛ ጥረት ማድረግ አለባቸው። ይህ የቅርብ ነገሮችን ለማየት የሚደረግ የማስተካከያ ጥረት ከሚያስፈልገው በላይ አይኖቹ ወደ ውስጥ እንዲሰበሰቡ ሊያደርግ ይችላል። በዚህም ምክንያት ከጊዜ በኋላ ይህ ከመጠን በላይ የሆነ የአይን መሰብሰብ ወደ ውስጣዊ ሸውራራነት ወይም ወደ ኤሶትሮፒያ ሊያመራ ይችላል። በቀላል አነጋገር አይኖቹ የቅርብ ነገርን ለማየት የሚያደርጉት ከፍተኛ ጥረት ሳይታሰብ አይኖቹ ወደ ውስጥ እንዲዞሩ ያደርጋል። በዚህም ምክንያት ከጊዜ በኋላ ወደ ቋሚ የአይን ሸውራራነት ሊለወጥ ይችላል። ስለዚህ እነዚህ አሁን የዘረዘርናቸው ጉዳዮች ለአይን ሸውራራነት የሚያጋልጡ ምክንያቶች ናቸው። ከእነዚህ በተጨማሪ የተወሰኑ ለአይን ሸውራራነት የሚያጋልጡ የተለያዩ ምክንያቶች ያሉ ሲሆን ከእነሱም ውስጥ አንዳንድ አይን ላይ የሚያጋጥሙ አደጋዎች ለአይን ሸውራራነት ይደርጋሉ። ሌላው አንዳንድ ጊዜ በእርግዝና ወቅት ወይም በልጅነት ጊዜ ሕፃኑ ላይ የአይን መንሸዋረር ሊያጋጥም ይችላል። ስለዚህ እንደ የመንስዔዎቹ አይነት ያሉትም የህክምና ክትትሎች የተለያዩ ስለሆነ ተገቢውን የጤና ምርመራ ማድረግ ያስፈልጋል። ከዚህ በመቀጠል የዐይን ሸውራራነት በጤና ላይ ምን ምን ተያያዥ ተጽዕኖች እና ጉዳቶች እንደሚያስከትል እንመለከታለን። የመጀመሪያው የጥልቅ ግንዛቤ ችግር ወይም ሎስ ኦፍ ዴፕስ ፐርሲፕሽን ነው የሚያስከትለው። ይህ ሁኔታ የሚፈጠረው ሁለቱም አይኖች በአንድ ላይ አንድን ነገር በተመሳሳይ ሁኔታ መመልከት ካልቻሉ፣ የርቀት እና የቅርበት መጠንም መገመት ይቸገራሉ። ይህ የርቀት መጠን መገመት አለመቻል ችግር ደግሞ የየዕለት ተዕለት እንቅስቃሴዎችን ሊያስተጓጉል ይችላል። ለምሳሌ መኪና መንዳት፣ ስፖርት መስራት፣ በስራ ቦታዎች ያሉ ክንውኖች ላይ መስተጓጎልን ይፈጥራል። ስለዚህ ይህ የአይን መንሸዋረር ችግር የርቀትና የቅርበት መጠንን እንዳንገምት ስለሚያደርግ ለጥልቅ ግንዛቤ ችግር ያጋልጣል። ሁለተኛው የሌዚ አይ ወይም የአምብሊዮፒያ ችግር እንዲከሰት ምክንያት ይሆናል። ይህ ችግር ብዙውን ጊዜ ሕፃናት ላይ ይደጋግማል። ይህ የአምብሊዮፒያ ችግር የሚከሰተው ሸውራራነት ያጋጠመው አይን ለእይታ በአግባቡ ባለመጠቀም ምክንያት የሚመጣ የአይን መዳከም፣ ቀስ በቀስም ለዘላለም የማየት ችግር ነው። አንጎል ሸውራራነት ካጋጠመው ከአንድ አይን የሚመጣውን ደብዛዛ ወይም የተሳሳተ ምስል ችላ ማለት ሊጀምር ይችላል። ይህ ችላ የተባለ ሸውራራነት ያጋጠመው አይን እይታው እየደከመ ይሄዳል። በዚህ ምክንያት ለዘላለም የማየት ችግር ሊከሰት ይችላል። ስለዚህ ይህ የአይን ሸውራራነት ችግር ለአይን እይታ መዳከም አልፎም ተርፎም ለዘላለም የማየት ችግር ሊያስከትል ይችላል። ሶስተኛው የድርብ እይታ ወይም ዲፕሎፒያ ለችግር እንዲከሰት ምክንያት ይሆናል። ይህ ዲፕሎፒያ ችግር የሚፈጠረው አንጎል ከእያንዳንዱ ዓይን የተለያየ ምስል ስለሚቀበል አንድን ነገር ድርብ ሆኖ የማየት ችግር ነው። የአይን ሸውራራነት ያጋጠመው ሰው አንዱ አይን ሌላ እይታ፣ እንዲሁም አንዱ አይን ሌላ እይታን ስለሚመለከት አንጎል ላይ የአንድ ነገር ድርብ እይታ እንዲፈጠር ምክንያት ይሆናል። አራተኛው የአይን ሸውራራነት በጤና ላይ የሚያስከትለው ችግር የእይታ ድካም እና ራስ ምታት እንዲያጋጥም ምክንያት ይሆናል። በተለይ ሁለቱም አይኖች በአንድነት አንድ ነገር ላይ ለማተኮር ከፍተኛ ጥረት ስለሚያደርጉ፣ ይህን ከፍተኛ ጥረት እና ትግል ከማድረጋቸው ጋር ተያይዞ የአይን ድካም እና የራስ ምታት እንዲሰማ ምክንያት ይሆናሉ። አምስተኛው የአይን ሸውራራነት የስነልቦናዊ ጫናዎች እንዲከሰቱ ምክንያት ይሆናል። የአይን ሸውራራነት በፊት ከነበረን የፊት አቀማመጥና መልክ እንዲቀየር ምክንያት ስለሚሆን በራስ መተማመን ማጣት፣ ጭንቀት ወይም ማህበራዊ መገለል እንዲደርስ ምክንያት ይሆናል። በተለይ ከልጆች አንጻር በወጣቶች እንዲሁም በጉርምስና ዕድሜ ላይ የሚገኙ የማህበረሰብ ክፍሎች የስነ ልቦና ጫና፣ ጭንቀትና በራስ መተማመን ማጣት እንዲያጋጥማቸው መንስኤ ይሆናል። የዐይን ሸውራራነት ከነዚህ በተጨማሪ ሌሎች አካላዊ እንዲሁም ስነ ልቦናዊ ጫናዎችና የጤና ችግሮች እንዲከሰቱ ምክንያት ስለሚሆን ተገቢው ትኩረት ልንሰጠው ይገባል። ይህ ቪዲዮ እየጠቀሙት እንደሆነ ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ የዩቱብ አልጎሪዝም ይህንን ቪዲዮ ለብዙ ሰዎች እንዲያደርስ ያግዙን። ከአይን ሸውራራነት ጋር ያለትን ሀሳብ እንዲሁም የገጠሙት ገጠመኝን በኮመንት መስጫ ሳጥን ውስጥ ያካፍሉን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። አዳዲስ ጠቃሚ ጤና ነክ ቪዲዮ ስንለቅ ወዲያኑ እንዲደርሶት የደውል ምልክቷን ይጫኑ። ከዚህ በመቀጠል የአይን ሸውራራነት ለማከም የሚደረጉትን የህክምና አማራጮችን እንመለከታለን። የህክምናው አይነት በሁኔታው ክብደት፣ በምክንያቱ እና በታካሚው ዕድሜ ላይ በመመስረት የተለያየ ሊሆን ይችላል። ዋና ዋና የአይን ሸውራራነት ለማከም የሚደረጉ የህክምና አማራጮች የሚከተሉት ናቸው። የመጀመሪያው የአይን መነጽር ወይም ሌንሶች መጠቀም ነው። በተለይ ከእይታ ችግሮች ጋር ተያይዞ ለሚመጣው የአይን ሸውራራነት ጠቃሚ ናቸው። ቅድም በዚህ ቪዲዮ ላይ እንደጠቀስነው ለአይን ሸውራራነት ከሚያጋጥሙት መንስኤዎች አንዱ ያልታከመ ወይም ህክምና ያላገኘ የእይታ ችግር እንደሆነ ተመልክተናል። ይህ ያልታረመ የእይታ ችግር ወደ አይን መንሸዋረር ከመቀየሩ በፊት በጊዜ በህክምና ባለሙያ በሚታዘዙልን የአይን መነጽሮችና ሌንሶች በቅድሚያ መከላከል እንዲቻል ያደርጋሉ። እነዚህ የአይን መነጽር እና ሌንሶች ቅድሚያ መከላከል ላይ ብቻ ሳይሆን መንሸዋረር ያጋጠማቸው አይኖች በትክክል እንዲያተኩሩ በመርዳት የአይን አቀማመጥ በማሻሻል ከአይን ሸውራራነት ማዳን እንዲቻል ያደርጋሉ። ሁለተኛው የህክምና አማራጭ የአይን መሸፈኛ ወይም ኤ ፓቺንግ ነው። በተለይ ይህ የአይን መሸፈኛ ህክምና አማራጭ ሌዚ ኤ ወይም አምብሊዮፒያን ለማከም ይረዳል። ቅድም ስንገልጽ እንደነበረው ሌዚ ኤ የሚከሰተው መንሸዋረር ያጋጠመው አንደኛው የአይን ክፍል በአግባቡ ለይታ ባለመጠቀም ምክንያት የሚከሰት የአይን መዳከም ችግር ነው። በዚህ የአይን መሸፈኛ የህክምና አማራጭ ጠንካራ ወይም በደንብ የሚሰራውን አይንን በመሸፈን ደካማው በሸውራራነት የተጠቃው አይን በደንብ እንዲሰራ ለማስገደድ ይጠቅማል። ሶስተኛው የህክምና አማራጭ የአይን ጠብታዎች ኤድሮፕስ ናቸው። ይህ አይነቱ የህክምና አማራጭ በዋነኝነት የጡንቻዎች አለመመጣጠን ወይም የአንዱ አይን ጡንቻ ጠንካራ፣ የአንዱ ደግሞ ደካማ መሆን ለማስተካከል የሚረዳ ነው። ይህ የጠብታ ህክምና የተወሰኑ የአይን ጡንቻዎች ለጊዜው ለማዳከምና ሌሎቹ ጡንቻዎች ለማጠናከር የሚረዳ ህክምና ነው። የአንዱ አይን ጡንቻዎች ደካማ በሚሆኑበት ጊዜ አንዱ አይን በአንድ ነገር ላይ ትኩረት እያደረገ፣ ሌላኛው የተዳከመው ወደ ሌላ አቅጣጫ እንዲመለከት ምክንያት ይሆናል። እንደዚህ አይነቱን የአይን ጡንቻዎች አለመመጣጠን እና የአይን መንሸዋረር በህክምና ባለሙያዎች በሚታዘዙ የአይን ጠብታዎች ማዳን ይቻላል። ይህ አይነት የህክምና መንገድ በአይን ጠብታ ብቻ ሳይሆን በመርፌ መልክም ህክምናው ሊሰጥ ይችላል። አራተኛው የህክምና አማራጭ የአይን እንቅስቃሴ ልምምዶች ወይም ቪዥን ቴራፒ ማድረግ ነው። ይህ አይነቱ ህክምና በተለይ በነርቭ አማካኝነት የሚከሰትን የአይን መንሸዋረር ለማከም ይረዳል። በዚህ ህክምና ሁለቱ አይኖች በአንድ ላይ በትክክል እንዲሰሩ ለማሰልጠን የሚደረጉ ልምምዶች ናቸው። እንደዚህ አይነቱ ልምምዶች የሁለቱን አይኖች ቅንጅት ለማሻሻል እና ሁለቱን በመተባበር በአንድነት አንድ ነገር እንዲመለከቱ የማድረግ የህክምና ዘዴ ነው። አምስተኛው የአይን ሸውራራነት ለማከም የሚደረገው የህክምና አማራጭ የአይን ጡንቻ ቀዶ ጥገና ኤ መስል ሰርጀሪ ነው። በዚህ ህክምና የአይን ጡንቻ ርዝመት ወይም ቦታ በመቀየር አይኖቹ በትክክለኛው አቅጣጫ እንዲሰሩ ለማድረግ የሚደረግ ቀዶ ጥገና ነው። ይህ አይነቱ ቀዶ ጥገና በአዋቂዎች ሆነ በልጆች ላይ ሊከናወን ይችላል። ይህ ቀዶ ጥገና የአይንን አቀማመጥ በማስተካከል ሸውራራነትን በማዳን መልክን ያሻሽላል። እንዲሁም የሁለቱ አይኖች አብሮ መስራትን እንዲሻሻሉ ያደርጋል። የአይን ሸውራራነት ሊታከም የሚችል የጤና ችግር ነው። በተለይ በልጆች ላይ ቀደም ብሎ የሚደረግ ህክምና የረጅም ጊዜ የእይታ ችግሮችን ለመከላከል ወሳኝ ነው። የአይን ሸውራራነት ምልክቶች ከታዩ የህክምና ክትትል ማድረግ አስፈላጊ ነው። በመጨረሻም ከአይን ሸውራራነት የሚጠብቁ ቅድመ መከላከያ መንገዶችን ስንመለከት፣ ነገር ግን እነዚህ የቅድመ መከላከያ መንገዶች በመጠን ውስን ናቸው። በተለይ በጄኔቲክስ ወይም በልጅነት እድገት የሚከሰትን የአይን መንሸዋረር በቅድሚያ መከላከል ሊቻል ይችላል። ከተወሰኑት የቅድመ መከላከል ዘዴዎች ውስጥ ጥቂቱን ስንመለከት የመጀመሪያው የነርቭ ስርዓት ችግር ያለባቸው ልጆችን መከታተል ነው። እንደ ሴሬብራል ፓልሲ ያሉ የነርቭ ስራ ችግሮች ያለባቸው ልጆች ለአይን ሸውራራነት የመጋለጥ ዕድላቸው ከፍ ያለ ስለሆነ የአይን ምርመራዎችን በየጊዜው በማድረግ ለአይን ሸውራራነት እንዳይጋለጡ ማድረግ ነው። ሁለተኛው መደበኛ የአይን ምርመራ ማድረግ ነው። በተለይም በልጆች ላይ መደበኛ የአይን ምርመራ ማድረግ ማንኛውም የይታ ችግር ወይም የአይን ሸውራራነት ቀደም ብሎ ለመለየት ይረዳል። በዚህም አማካኝነት ቅድመ የመከላከል ስራዎች እንዲሰሩ በር ይከፍታል። ሶስተኛው የአይን ጉዳቶችን መከላከል ነው። በተለይ ስፖርት ሲሰሩ ወይም አደገኛ በሆኑ እንቅስቃሴዎች ሲሳተፉ የአይን መከላከያዎችን መጠቀም አስፈላጊ ነው። ይህም በተለያዩ የአይን አደጋዎች አማካኝነት የሚከሰትን የአይን መንሸዋረርን ቀድሞ መከላከል ይቻላል። አራተኛው አንዳንድ የእይታ ችግሮችን በቶሎ ማስተካከል ከአይን መንሸዋረር ይታደጋል። በተለይ እንደ ቅርብ ወይም ሩቅ የማየት ችግር ሳይባባሱ በቶሎ መታከም ከአይን ሸውራራነት ሊታደጉ ይችላሉ። የአይን ሸውራራነት ሁሉንም የህብረተሰብ አካል ሊያጋጥም የሚችል የጤና ችግር ነው። ህጻናት፣ አዋቂዎችን፣ ወንድ ሴት ሳይል ሊያጋጥም የሚችል ነው። በተለይ በዚህ የጤና ችግር ውስጥ ያሉ የህብረተሰብ ክፍሎች በምንም አይነት ሁኔታ የስነ ልቦና ጫና ውስጥ ሳይገቡ ተገቢውን የህክምና ክትትሎች ማድረግ ተገቢ ነው። ይህ የአይን መንሸዋረር ተገቢውን የህክምና መንገዶች ተግባራዊ ከተደረጉ ሊድን የሚችል የጤና ችግር ነው። እንግዲህ ተመልካቾቻችን፣ በዚህ ቪዲዮ ብዙ ጠቃሚ ነገሮች እንዳገኙ ተስፋ አድርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት የላይክ ምልክቷን በመጫን ያበረታቱን። እርሶም ከዐይን መንሸዋረር ጋር ያለውትን ሀሳብና አስተያየት በኮመንት መስጫ ሳጥን ውስጥ ያጋሩን። ይህ ችግር ይመለከተዋል ብሎ ለሚያስቡት ሰው ሼር በማድረግ እርሶም የበክሎን ኃላፊነት ይወጡ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ቪዲዮዎችን ስንለቅ ወዲያው እንዲደርሶት የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።